ላይ ነው። እና በጣም እኔ እንትን ሲለኝ ነበረ ማን ተጎዳ ይሆን ምናምን እያልኩኝ ማለት ነው። ግን እግዚአብሔር ይመስገን እስከ መጨረሻ እንግዲህ ማንም ሰው እንዳልተጎዳ ልውልም እንግዲህ ሰላም እንደሆነ ነው እንትን ያልኩ። ምንቹም መጨነቅ የለባችሁም እንግዲህ እግዚአብሔር ይመስገን ማለት ነው። ያው ለእነሱ በጣም ወደፊት እንዲጠነቀቁ የሚያደርግላቸው በዚህ የሚማሩ ይመስለኛል። ሰው ቤት ዝም ብለው ሳያጣሩ ሆን ብለው እንደዚህ አይነት አንዳንዴ ብዙ ጊዜ ካያችሁት ልዑል ዛሬ ያ ብቻ አይደለም ልዑል እንደዚህ አይነት ስህተት የሚሰራው ብዙ ጊዜ ሆን ብሎ መጀመሪያ የሚገባ ፊት ለፊት እንትን የሚጋፈጠው እሱ ነው እና ሽውጥ ለመያዝ እንደዚህ እንትን ማለቱ ራሱ በጣም ትልቅ ጥፋት ነው። ሲቀጥ ደግሞ መጀመሪያ ሴትዮዋን ይችል ልጅ ከመግባታቸው በፊት መጀመሪያ መፈተሽ ነበረባት ቤታቸው። ያው በእርግጥ እንደዚህ አይነት ነገር ይፈጠራል ወይም እንደዚህ ይሆናል ብሎ አላሰበም። ያው እንግዲህ እግዚአብሔር ይመስገን ማንም ሰው ስላልተጎዳ በመጀመሪያ አምላካችን እግዚአብሔር ይመስገን። ከዛ ውጭ ሌላ ብዙም እንትን ሊደርስ ይችል ነበር እና አንዳንድ ጊዜ ብዙ ነገር አስባችሁ ባላሰባችሁት እንደዚህ አይነት ነገር ይገጥማል እና ብዙ ጊዜ ሰዎች የሰዎችን እንትን የምትሰሟቸውን ያንዳንዱን እንትን እያያችሁ፣ ልክ እንደ ልዑል ደግሞ የሆነ እንትን ሲገጥመው በጣም ብዙዎቻችሁን የሚያስጨንቅ ነገር ነው እና አንዳንዴ ግን እግዚአብሔር ይመስገን ማለት እንደ ሴትዮዋ አያያዝ ተልካ ሆን ብላ ተልካ ይመስለኛል። እቺ ሴት እንዴት ነው እዛ ቤት ውስጥ ሽውጥ ይዛ ልትቀመጥ የቻለችው? የሆነ የተላከች እንትን ካልሆነች መስጠቀር ልዑል እዛ ቤት እንደሚመጣ ስላወቀች አይደል እዛ ቤት እንደዚህ አይነት ተዘጋጅታ ምናምን የጠበቀችው እኔ አሁን በጣም የምጠራጠረው ከልዑል ሰው ወይ ማን ነው ወይም ልዑልን የሚከታተለው ወይ ብቻ አላውቅም። የሆነ መረጃ የሚያቀብል ሰው ማን ነው? እንዴት ነው እዛ ቤት ልዑል እንደሚሄድ ይቺ የማን ነው አበበ ፍቅረኛን ተከትሎ ቤት ውስጥ እንደሚሄድ ማን ስለነገራት ነው ይቺ ልጅ ሽውጥ እንደዛ አድርጋ የጠበቀችው? የሚያጠራጥር ነገር አለ። ያበበን ነገር እኔ አላቅም። ዝም ብሎ የሆነ እንትን ነገር ነው ሰውየው። አንዴ በዚህ ስትሉት በዚህ እንትን ይላል። ምንም ሊጨበጥ የማይችል ነገር ነው፣ ስትይዙት የማይጨበጥ ነገር ታውቃላችሁ። በቃ ከሊያ በላይ ወንበዴ ሆኖ ነው የተገኘው። ይሄ ሰው እኛ እንደምናስበው እኛ እንትን እንደምንለው አይደለም አበበ እንደውም እሷስ በሩቅ ሆና ነው እንትን እያለች ይሄ ግን ካጠገባቸው ሆኖ ደና ሰው መስሎ እነሱ ደግሞ እንግዲህ እየተንከባከቡ ልኡል እኮ በጣም ምስኪን ነው። ይሄን አበበ የተባለውን ሰው ስልኩን ከሊያ ጋር እንዳይገናኝ ወይም ይሁን እንዳይጻጻፍ ምናምን ወስዶበታል። እሱ ነግሯችኋል። ልኡልም ግን እሱ ስልክም ተወሰደበት አልተወሰደበትም በምንም በምንም ከልጅቷ ከሊያ ጋር መደዋወሉ መጻጻፉን አላቆመም። በጣም አስቸጋሪ ነው። እጅግ በጣም በጣም ከምታስባቸው በላይ ሁለት ወንበዴዎች ሊያ እና አበበ የተባሉት ሰዎች እኛ ከምናስባቸው በላይ እነሱ በጣም የተደራጁ ወንበዴ ናቸው። ይሄ አበበ የተባለው ልጅ ልኡል በተደጋጋሚ እናንተም እየጠየቃችሁት ነው። ለምን አይታሰርም? ለምን አንተ ጋር የሆነ ማረፊያ ሰጥተው ለምን እዚህ ሊቀመጥ ቻለ? እንዳያጠቃህ እንዳይጎዳህ እያላችሁ እናንተም ብዙዎቻችሁ በኮሜንት ስር ያበበን እንትን እየተናገራችሁ ነው። ልኡል ደግሞ በደግነቱ ከሊያ ጋር ያለው ሊያን ለመያዝ የግዴታ አበበን እነሱ ጋር መያዝ አለባቸው። እንግዲህ አበበ ባገኘው አጋጣሚ የሊያን ስልክ ሲያወራ ወይ ተቀጣጥረ ወይ የሆነ ብቻ ሲንት ሲሉ ለእነ ልኡል ትልቅ እንደ ማስረጃ ነው እና ሞር እሱ እየተጠባበቀ ነው የሚያደርገው አበበ የተባለው በጣም ጥንቁቅ ጥንቁቅ የሚያደርጋቸው ስራዎች ምንም አይነት መረጃ ምንም አይነት እንትን አይተውላችሁም። እንዴት አድርገው አስበው አቅደው እንደሚንቀሳቀሱ በጣም የሚገርም እንትን ነው እየሰሩ ያሉት። ፍቅረኛ የተባለችው የአበበ ፍቅረኛ የተባለችውም እንግዲህ እንዳያችኋት ነው የጓደኛ ቤት ነው የምን ነው የምትለው በፍጹም ውሸት ነው። እዛ ቤት ልኡል እንደሚሄድ ስለሚያውቁ ብቻ ነው ሽውጥ። አዘጋጅተው እሱን እንድትጎደው ምናምን አድርገው እንትን ያሉት። ግን ደግሞ በጊዜው የልኡል ሰዎች እንግዲህ ከካሜራ ጀርባን ብዙም ስለሆኑ ያው የጥይት ድምፅ ሰምታችኋል። ግን ማንም ሰው እንዳልተጎዳ ነው እንግዲህ እየተናገረ ያለው። ድምፁም እንትን ቢልም ምን እንጃ ብቻ ሰው አልተጎዳም ብለዋል እነሱ እነ ልኡል። ከጀርባም ያለው ልኡልም ምንም ነገር እንዳልሆነ ነው እንትን ያሉት። ብቻ እግዚአብሔር ይመስገን ጥንቃቄ ያስፈልጋቸዋል አበበን የተባለው ሰውዬ ማመን የለበትም ልውል ስልኩን ወስጄዋለሁ ከማንም ጋር የተጻጻፈ ምንድን ነው መረጃ አያቀብልም ብሎ ከሱ ጋር ያለውን ትል ማቆም አለበት ልውል ጥላቱን ይኮ ነው ቁጭ አድርጎ እየቀለበ ያለው አበበ ማለት እኮ ጥላት ማለት ነው እንደ ከነዛኞቹ ጋር ተባብሮ በእያንዳንዱ ሰከንድ በእያንዳንዱ እንትን እያደረገ ያለው ነገር እና ለእንደዚህ አይነት ሰው ለምንድን ነው የሚራራለት? ፍርድም ካለ መቀጣት ካለበት መታሰር ካለበትም አበበ መታሰር አለበት። ኤልያ ደግሞ ቀኗ ሲደርስ እሷን መታሰር አለባት። ማንም ሰው ከእንትን አያመልጥም። አይበለውና ትናንት እለት ባዘጋጁት ወጥመድ ሆን ብለው ባዘጋጁት ወጥመድ ሰው አንድ ሰው እነሱ ጋር ደግሞ በቃ የሆነ ነገር ሲጀምሩ ባለፈው በዚያች በማነው ስሟ በልኡል ፍቅረኛ ስሟ ጠፋብኝ። ገና ከዚህ ከሶስት ቀን በኋላ ኤልሳ ማለቴ ነው። በኤልሳ የመጣ እንግዲህ አይታችኋል። አንድ ሰው ሞተ፣ አንድ ሰው ተጎዳ። እንደዚህ መሆን የለበትም በፍጹም። በነዚህ የመጣ እነዚህ በእድመነ ሌባ ጥንቅቅን የሆኑ ሰዎች ሰው መሞት ሰው መጎዳት የለበትም። እነ ልኡል ይህ አበበን የተባለውን ሰው እዛ ቤት ዘበኛ ምንድን ነው እንዲጠብቀው አድርገው ሲለው ያመልጣል፣ ሲለው ደግሞ ተደብቆ ይገኛል። ይወጣል ይገኛል። እሱ እኮ አሁን አበበ የተባለው እኮ እንደፈለገ እየተንቀሳቀሰ ነው ያለው። ስልኩ ወሰደው አልወሰደው ለሱ ጉዳዩ አይደለም። በሌላ ሰውም እኮ አንቺ ተንኮል ካሰብሽ የሌላ ሰው ስልክ ማምጣትሽ ትደዋወያለሽ፣ ምንም አይደለም። ሌላ ትርፍ ስልክም ሊኖረው ይችላል። ልኡል በጣም አንዳንዴ ምስኪን ነው እውነት ሰው አማኝ ነው። በጣም ሰው ያምናል። በጣም በጣም ማለት ነው። ይቺ ልጅ የአበበ ፍቅረኛ የተባለችው እነሱ ያዘጋጁለት ለልኡል ከስከ እየከታተላት እንደሆነ እየተደዋወሉ እያወሩ። እንግዲህ እሷ ደግሞ ልክ እንዳላየች መስላ እየዞረች እያየች፣ ልዑልም ትናንት ብሏል ሰምታችሁ ከሆነ እየዞረች እየዞረች እያየች ለምን ልዑል ቀረ አልቀረ እያለች እሱ ነው እየተዟዟረች፣ የምታዩ የተላከች ናት። እዛ ጋር ትናንት ለት ያያችሁት ውሸት ድራማ ነው እየሰሩ ያሉት ፍቅረ ምንድነው ጓደኛ ናት፣ ልጠይቅ መጥቼ ነው ምናምን የሚሉት ልዑልም ቀጥ አድርጋ የወሰደችው ያበበ ፍቅረኛ ናት። አበበና ይች ሴት ደግሞ እንትን ብለው ተመካክረው ከጀርባ ያሉት ደግሞ እንደዚህ ሲመጣላችሁ በሽጉጥ በይ ተብላ ተልካ እንትን ተብላ ተዘጋጅተው የጠበቁትን ድንገተኛ ምናምን ይላሉ። ማንን ነው የሚያታልሉት? የምን ድንገተኛ ነው? ተዘጋጅተውበት የጠበቁ ነው። እንዴት ነው አንድ ሰው መኖሪያ ቤት ሽጉጥ ይዞ ሰው ላይ እንትን የሚለው? ልኡል በጣም አጥፍቷል። በጣም በጣም ማለት ነው። መጀመሪያ ማጥናት ነበረበት፣ እዛ ቤት ውስጥ ሳይገባ በፊት ከጀርባ ምን እንዳለ ይህ አበበ የተባለው ምን እየሰራ እንደሆነ በደንብ ሳያጣራ ገብቶ ፈጣሪ ትረፍ ብሎት ነው የተረፈው እንጂ ያ ሽውጥ ከሰው ላይ ቢያርፍ የሰው ህይወት በስመ አብ እኔ ግን አረ፣ ሰው ጨካኝ ነው የሆኑት እንደው ሰውን ለገንዘብ ብሎ እንደዚህ። ነገሩ ኢትዮጵያ ውስጥ ምን እንደገባ አላውቅም። እውነት የሰው ልጅ እንደዚህ መሞት፣ የሰው ልጅ በየቀኑ እንደዚህ መሰቃየት እንደ እንትኑ ነው አልበቃ። አሁንማ ሰው ሞተ አልሞተ ምንም ፋሽን አድርገውታል። ከባድ ነው በጣም። አንዳንዴ በጣም የሚገርመኝ ነገር ሰው ለሰው ጉድጓድ ሲቆፍር ለሰው ልጅ እንትን ሲል መጨረሻቸውን እንግዲህ አያችሁልኝ። እንግዲህ በስተ መጨረሻ እነሱ ለልኡል ያዘጋጁት ወጥመድ ለማን ሆነ? ለአበበ ፍቅረኛ። አበበ ፍቅረኛ እንግዲህ እሷ ተጎድታ ሐኪም ቤት ገብታለች። ብቻ ልኡል ምንም አልሆነም እግዚአብሔር ይመስገን። እሷ ለእሷ በእርግጥ ታሳዝናለች፣ ሰው ናት የእንደ ሰውነት እንትን ሲሰማን ማንም ሰው እንዲጎዳ አልፈልግም። ግን ደግሞ ይቺ ልጅ አሁን ትናንት ዕለት ጓደኛ ነኝ ምናምን ያለችው ዛሬ ስትጠየቅ ግን ልዑል እንደሚመጣ ስለምታቅ ወጥመድ አዘጋጅታ ሽውጥ ልክ እሱ እንትን ሲል እንትን እንድትለው እንድትገለው ወይም እንድትተኩስበት የተልካ ነው እና አበበ የተባለውም ሆን ብሎ በስተ እንትኔ ቁጭ ብሎ የጠበቀ የነበረው እንግዲህ ልጅቷ የተያዘዘችውን እስከምትፈጽም ድረስ ነው። ከዛ በኋላ እንግዲህ እነሱ የሚሰሩትን ስራ በደንብ ያውቃሉ። ተመካክረው ነው እንደዚህ አይነት ስራ የሚሰሩት። ምን እንደማደርግ ምን እንደመላችሁ አላውቅም። የእውነት የአበበ ፍቅረኛ ስለተጎዳች እውነት ለመናገር ደስ ብሎኛል አላላችሁ? ምክንያትም ሰው ናት። እሷም እዚህ ወጥመድ ውስጥ ገብታበታለች። ልዑልን ሆን ብለ እዛ ቤት ውስጥ ይዘው የሄደችው እሷ ናት። እያየች እየዞረች እየተመለከተች ተከተለኝ አልተከተለኝ እያለች ልዑልን እንትን ለማለት ነበር። ግን ደግሞ ለልዑል ሲያዘጋጁለት የከረሙት እንትን እስከ መጨረሻ ሰው ተመታ በሽጉጥ ሰው ሆስፒታል ገባች ማለት ነው። እና ለእንደዚህ አይነት ሰው ምን ትላላችሁ ተመልካቾች? እውነት አንዳንዴ ለሰው ልጅ ሆን ብሎ ሰው ጉድጓድ ሲቆፍር መጨረሻው ራሱ ነው የሚገባበት። ራሱ ራሱ፣ ማንም ሰው ሳይሆን ራሱ ነው የሚገባበት። እኔ ለዚች ልጅ አዘንኩ አላዘንኩ አይደለም ልዑል ምንም ስላልሆነ እግዚአብሔር እናመሰግናለን። ምክንያቱም ልዑል የአንድ ሰው ብቻ አይደለም። ልዑል በጣም ለብዙ ሰው የሚያስፈልግ ሰው ነው። ለራሱ እየኖረ አይደለም። ልዑል ብዙ ጊዜ የምናየው በጣም ለብዙዎች ሰዎች ሰዎች የሆነ ከችግራቸው እንዲወጡ የሆነ ሰው በራሳቸው ንብረት የሚያዝባቸውን ሰው ወደ ራሳቸው ንብረታቸውን በራሳቸው ስም ለማዞር በጣም የሚሯሯጥ ከኢትዮጵያ፣ በቃ እንደዚህ አይነት ወጣቶች እንደዚህ ቢበዛ ሀገራችን ውስጥ እንደዚህ አይነት እንትን አይስፋፋም ነበር ወንጀል እና ልክ እንደነሱ አይነት እንደ በዚህ ስራ ተሰማርተው የሚሰሩ የእውነት በጣም ሊመሰገኑ ሊበረታቱ የሚገቡ ወጣቶች ናቸው። አሁንም ወደፊትም የእውነት እግዚአብሔር ይመስገን ምንም ስላልተጎዳ ጥንቃቄ ማድረግ አለበት። ሆን ብሎ ይች ልጅ ልዑል በእርግጥ አላሰበውም። ትናንት ዕለት አሁን እንደዚህ ይፈጠራል ብሎ ቤት ውስጥ ሽጉጥ ይዘው ምናምን ይጠብቁኛል ብሎ አላሰበውም። ሆን ብሎ እሱ አበበን ለመያዝ ሲል ነው። ከእንትን እየተከተለ ልጅቷ የምትገባበትን እየተከታተል የነበረው ግን፣ እነሱ ግን አስበውበት አበበን ቢሆን እዚህ ቡንትን ላይ አስበው እሷን ሆን ብሎ የላኳት ልዑልን እንድታመጣ ወደዛ ቤት ነበረ። በስከ መጨረሻ ግን ራሷ ገብታበታለሽ። ለማንኛውም ልዑል ምንም አልሆነም። ከጀርባም ያሉት ካሜራ ማኑ ምንም ነገር አልደረሰባቸውም። እሷ ብቻ ናት የተጎዳችሁ ብለዋል። ምን እንደምላችሁ ግራ ገብቶኛል። የእውነት ለሰው ተንኮል አታስቡ። ለሰው ልጅ እንትን አትበሉ የእውነት ሰው በዘረው ነው የሚያጭደው። ሰው ምን ባለው ቁና ነው የሚሰፍረው የሚባለው ትክክለኛ በቃ እራሷ ሁን ብላ ይዛ ሄዳ እራሷ ሆስፒታል ገብታ ቁጭ አለች። ለእንደዚህ አይነት ሰው እዚህ አይነት ምንም የለኝ። ምክንያቱም ራሷ እሷ እሷ አሁን ልዑል ወይ የሆነ ሰው ቢሆን አስባችሁታል? እሷ ያዘጋጀችው ስለሆነ መቅመስ አለባት ጥቅመስ ካሁን በኋላ ሁለተኛ እንደዚህ አይነት ነገር ልዑልን ሆነ ሌላም ሰውም ቢሆን ብር ተከፍሏቸው ነው እነዚህ ሰዎች። ሽጉጥ የተኮሰችው ሴት ራሱ እንግዲህ ደግሞ አታፍርም እኮ ቁጭ ብላ እዛ ታወራለች። ሊያ እንዳዘዘቻ ትናገራለች። ሊያ ብር እንደከፈለቻ ትናገራለች። አፏን ሞልታ ለልዑል እኔ ልዑል ምን አይነት ትዕግስተኛ ነው! ቁጭ ብሎ እሷንም ያወራት አያጣፋትም። ልትገለው እኮ ነበረ። ልትገለው እኮ ነበረ። እንዴት ነው በተረጋጋ መንፈስ ቁጭ ብሎ እሷን አንዳንድ ይገርመኛል። ይሄ ልዑል የተባለ ሰውዬ ይገርመኛል ነው ምላችሁ። እኔ ለሱ ተቃጠልኩ እውነት። መዘዛቸው ብዙ ነው። ጣጣቸው ብዙ ነው። በየሰከንዱ የሚያመጡት አዳዲስ ነገር በቃ ከእነሱ በላይ ሰውን የሰው ሕይወት ማበላሸት የሰውን እንትን እንደዚህ ባላሰቡት መንገድ አይ ፈጣሪ ስንቱን አሳይሄን። ስንቱን አየነን። በዚሽ በትንሽ ቀን እኳ ነው አንድ ወር ባልሞላው ውስጥ ስንት ጉድ አየነን። መጠኑ ሙሉ ስጨንቅ ነው ያልኩት፣ እውነት ለመናገር ማን ተጎድተው ይሆን ምን ሆኖ ይሆን እያልኩ ማለት ነው። በቃ አዲስ ነገር እናንተም ተመልካቾች በውስጥ እየጠየቃችሁ የነበረ አንዳንዶቻችሁ፣ ኮሜንት ስርም ግን እኔ አዲስ ነገር ሳይኖር እናንተንም ልባችሁን እንትን ማለት ስለማልፈልግ ዝም አልኳችሁ እንጂ ብዙዎቻችሁ እየጠየቃችሁ ነበር። ያው እንግዲህ ዛሬ እንግዲህ ያው ራሱ መጥቶላችኋል። እኔም እንግዲህ በትንሹ ማሳያችኋለሁ። ለማንኛውም እንግዲህ የዛሬውን ቪዲዮ ይመስላል ከተመቻችሁ ቪዲዮ ላይክ አድርጉ ስትጀምሩ በላይክ ጀምሩ ስሞትላችሁ ሁላችሁም ላይክ አድርጉ አዲስ ከሆናችሁ ደግሞ በቅንነት ሰብስክራይብ አድርጉ ሁላችሁንም ከምር ከምር ነው ማመሰግነው ፈቅዳችሁ ወዳችሁ መታችሁ ላይክ ሼር ለምታደርጉልኝ ከልብ ነው ማመሰግነው ባላችሁበት ሰላማችሁ ብዝት ይመለሰው የምትጨነቁ በሙሉ ፈጣሪም ለእናንተ የሚጨነቅላችሁን ሰው ይስጣችሁ እያልኩኝ ከልብ ነው አመሰግነው። ሰላማችሁ ይብዛልኝ። ባይባይ